አዙሽታለ ስሚያ ነው አይደለም እንዴ? አዎ እሱ ነው። ያ ሰውዬ ራሱ ነው። ታዲያ እዚህ ምን ያደርጋል? እኔ እንጃ። እኔም አላውቅም። አዎ የመሊክ መንታ ቢናር፣ የዚህ ኩባንያው ወኪሎች ጋር ደዊና ዛሬ እንዲመጡ አድርጊ። ተጨማሪ ችግር ሳንፈጥር ይህንን ኮንትራት እንዴት እንደምንሰርዘው ማረጋገጥ አለብህ። እሺ እንዴት ናችሁ? እዚህ ምን አባት አደርጋለህ? ታውቃለህ ወንድሜ በጣም የሚገርም ጥያቄ ነው የጠይቀኝ። እኔም አንተ እኔን ጥያቄ ልጠይቅ ነበር። አንተ እራሱ እዚህ ምን ታደርጋለህ? ምንድነው የምታወራው? ምን እያልክ ነው ሰውዬ? ምን እያልኩ ነው? ከቢሮ እንድትወጣ ፈልጋለሁ እያልኩ ነው። ገባ ከቢሮ ቆይ፣ አንተ አብዳል እንዴ? ምንድን ነው ማን ስለሆንክ ነው እዚህ ገብተህ እኔን ከቢሮዬ ለማስወጣት የምትሞክረው? ለመሁኔት ነው ያለው እዚህ ዝም ብዬ ስላቆንኩ በጣም ይቅርታ ይ ምንም አይደለም። እና ተቀበለኝና ተመልከተው እስኪ ይህ ምንድን ነው?

የሆነ ነገር ልጠይቀህ። በህይወት ያለማንም እርዳታ በራስህ ማድረግ የቻልከው ነገር አለ? ካለ ንገረኝ። ለመሆኑ በራስህ ሀሳብ መጥቶልህ? ራሱ ያውቃል ወንድም ታሲ። እኔም ሁሉ የሰጠህ በጣም አምሮብሃል። በእውነት በልደቱ ቀን ያለ ልጅ ነው የምትመስል። ለእኛ ሁሉም ቀን ልክ እንደ ልደት ነው ወንድሜ። አሁን እኔ ያንተ አለቃል። አለቃውናል። በትክክል በለው። በጣም ጥሩ አሪፍ፣ አሪፍ ሱፍ ስለለበስክ ብታሽ ወረቀት ይዘህ ስለመጣ አለቀንኩ ይመስልሃል? አለቃ መሆን ያኔ ያልቀላል ይመስልሃል? እንደ አለቃ መሆን ምን ማለት እንደሆነ በደንብ አሳያለሁ። እሺ፣ እሱን ጠብቅ፣ ታያለህ። ግን መጀመሪያ ሂድና ለእራስህ ቢሮ ፈልግ ቶሎ ብለህ። በጣም ነው የምታሳፍረው። እሺ በጣም አሳፋሪ ሰው ነህ። የታሲ መጫወቻ ነው። ውይ ጂሃን፣ ውይ አታዘገኝ። እስኪ ምን እያሰብክ ነው ለመሆኑ? ነው እንዴ ምን ለማድረግ እየሞከርኩ ነው? እንዲሁ ዝም ቤ ሳይ ልታበሳጭኝ እየሞከርክ ነው? ይህን ቆንጆ ኮታው ልቀይ፣ ነገረኝ እስኪ የሸምዜን እጅታ ሰብስቤ ልክ እንደ በፊቱ ፊትህ እንደመተው ትፈልጋለህ እንዴ? እባክህ ጥሩ ስሜት ላይ አይደለሁም። ማታስ ግን አይሳካለን። ወንድ ከሆንክ እስቲ አንዴ እንኳን ምታይ ለምን አትሞክርም? አንተ ደግሞ ምን እያሰብክ ነው ያለው ምን አይነት ነገር ነው ምትለው? አሁን የሰፈር ዱርዬ እየመሰልኬ ነው። ስማ፣ ማን እንደምታስታውስም ታውቃለህ። እኔ የምልህ ኑ የሚባለውን ሰው እያወቅ ታውቀዋል አይደል? ይሄ ብስጭት እሱ ልጅ ነው የሚያስታውሰኝ። እውነትን ነው የምልህ። ካላስታውስ እስከው ችግር የለው፣ ምክንያቱም እሱ አሁን ሞቷል። ከዚህ በኋላ ራሴን እንቆጣጠራለሁ። ተረዳኝ። እኔ እጅን ከሰፈሰብኩኝ፣ ለስራ ብቻ ነው የሚሆነው። እሺ ይኸውልህ፣ መቼም ቢሆን ለጸባይ ይሆንም። እሺ፣ እና ሌላ ነገር እንድታስብ አልፈልግም። ተረዳኝ። ይሄ ሰውዬ ምንድን ነው የሚያደርገው? ዋው ዋው፣ ሲገርም ምንድን ነው ነገሩ። ለትንሽ ጊዜ ጠፍቶ ነበር እና ሁሉም ሞቷል ማለት ጀምሮ ነበር። አሁን እንደ አዲስ በወርቅ ቅብ ንጉሱ ተመልሷል ብለው በስፋት መጻፍ ይጀምራሉ። አቶ ይሳት አንተም እንኳን ደህና መጣ፣ በጉጉት እየጠበቁት ሰው። እዚህ ምን ልታደርግ ነው የመጣው? ኢሳት ለዚህ ጊዜው አይደለም፣ ጊዜው አይደለም። እዚህ ቤት ያለ ሰው ሁሉ በሙሉ ችግር ያለበት ነው እንዲቆይ ጂያን አንተ ልታስረዳው ትችላለህ። እኔ በድጋሚ መናገር አልፈልግም። ሺ ባክ ንቀጽ ቆይ፣ ንገረን። እሱ ምንድን ነው የሚያስረዳን? ምን እንዲነግረን ፈልገህ ነው? ኤሳት ስማ። ኤሳት ተረጋጋ። ሂናር፣ አንዴ ጥበቃዎቹን ትጠሪልኛለሽ እና ይህንን ሰውዬ ከግቢው እንዳያስወጡልኝ አድርግ። ምስሏል። በይ ሂናር፣ ያልኩትን አድርግኝ ደህና ልጄ፣ ምንድን ነው ነገሩ? የታሲኒን የሚሸር ሊሆን ኪሎ ነው የመጣው። አባዬ አቶ ኑ ማለትህን ረሳኸው መሰለኝ። በነገራችን ላይ እናንተም ከዚህ በኋላ አቶ ኑ ብላችሁን ወጣ አቶ አሁን ልጅቷ ላይ አትችውባት። እኔ ፒናር እባላለሁ። ፒናር የሆነ ነገር እንድታደርግልኝ እነዚህ ጓደኞቼ ከዚህ ሲወጡ ከኋላቸው ውሃ እየደፋሽ አሶችን ከዛ የሚገቡትና የሚወጡትን ሰዎች ስም ዝርዝር እፈልጋለሁ። እና ደግሞ የተለኳቸውን ሪፖርት በአንድ ላይ እፈልጋለሁ። እሺ እንዳርሽ። በዚያውም አካውንታንቱን አናግሪና አስቸኳይ የአካውንት ሪፖርት እንዲያመጣ ማድረግ ትሻላለሽ አይደል? ንገሪኝ። እሺ በቃ እንግዲህ በዚያውም ቆንጆ የቱርክ ላብድ ነው የሆነን መጥፎ ነገር ይፈጠራል። በእኔ ላይ ወይስ በራስ ላይ? አሁን ሌላ ሀሳብ ውስጥ አትግቡ። መሄድ ትችላላችሁ። በሉ ወደ ስራችሁ ተመርት። ሰውዬ ምንድን ነው ነገሩ? እሺ እንሂድ፣ እንሂድ። አባይ ጠምጠኝ። አሁን መሄድ እንሂድ፣ ግን መጨረሻ አሸንፍ ያለሁ ብላ አታስብ። በጭራሽ ገና መጀመራችን። ማን እንዳሸንፍና ማን እንደተሸነፈ በቅርቡ ነው ያለናት ጀ መልካም እድል። ወይ አንቺ ሴትዮ፣ ምንድን ነው የምታደርጊው? ቆይ ማሳጅ ነው። እየጎዳሽኝ ነው ያለሽው። አስቤ አይደለም፣ ተሳስቼ ነው። በጣም ይቅርታ። ወይዘሮ ነይ፣ ሀየት አይ አይ አይ ምን እየሆንሽ ነው ያለሽው? ወይዘሮ ነይ ታሞኛል ብላ ስለነበር ለዛ ነው ልርዳት ብዬ እያሸዋት ነበር። ለምንድን ነው የምታቆሚ? ቆይ ቀጥያ፣ ስሚ እንጂ እሷ የግል ወጌሻሽ መሰለችሽ እንዴ? የቴኒያ ወይ ምንድን ነው የምትዩ? እኔ ማውቀው አንድ ወጌሻ እንደነበረች ነው፣ እና እሷ ደግሞ እስር ቤት ነች። ሄደች፣ ከተመቸች መጎብኘት ነው እሷን። እሷ እዛ ልታደርግሽ ትችላለች። የለመድሽውን ማሳጅ መደረግ ከፈለሽ እስር ቤት ሄደች ተደረጊ። ውይ ሂክመት፣ አሁን ገባኝ። ለነገሯ አንቺ ከሰው ጋር ካልተጣላሽ በስተቀር ሕይወትሽን እየኖርሽ አይመስልሽም። ከሰው ጋር እየተነታረቅሽ ካልሆነ በስተቀር እየኖርሽ አይመስልሽም መሰለኝ። ግን እኔ ባይገባሽ የሚገርመኝ እንደ አዲስ የሚነሳብሽ ነገር ወይ ወይዘሮ አየት፣ ስም የሄደች ስራሽን ስሪ እንጂ፣ ሌላ መልእክት መስማት አልፈልግም። አንቺ እንዳልሽ እንኳን ደህና መጣችሁ ምን እንኳን ደህና መጣለ የምን ደህና መጣ ወንድሜ በዚህ ሰዓት ምን ታደርጋላችሁ ምን ተፈጠረ ወይኔ እነዚህም የማይረቡ ሰዎች ጉድ አደረጉን ጉድ አደረጉን ፈጣሪ የሥራቸውን ይስጣቸው ምንድን ነው ነገሩ ምን ተፈጥሮ ነው ጉድ እየሆነ ነው ኒያየት ይኸውልሽ በላያችን ላይ ያላሰብነውን መዓት ነው ያወረዱብን ወይዘሮ ኒያየት መጀመሪያ ቤታችንን ወረሩት፣ ከዛ አባረርናቸው ብለን ስናስብ፣ አሁን ደግሞ ሆቴላችንን ወሰዱብን። ቆይ ታሐሲን ነው? ታሲን አይደለም፣ የእሱ አራተኛ ኑህ። በሌላ አነጋገር ወንድም እንደዛ ማለት ያስፈልጋል። ህክመት እስካሁን ሌላ ነገር አስጀምሪ። ለራሳችን እኛ የምንሆን ግራ ገብቶናል። ስማ የኔ ውድ ሳሚት፣ የሆነውን ነገር በትክክል አስረዳን እኛ መረዳት እንድንችል፣ ቀስ ብለ አስረዳን እንጂ ወይዘሮ እኔ ሀይት ይሄ ያሲን የሚባል ከይሴ ኑህ ወኪሉ እንዲሆን በማድረግ ያለምንም ሐፍረት ያ ሰውዬ ወደ ሆቴላችን መጥቶ ደረቱን ነፍቶ አለቃው እኔ ነኝ አለ። ውይ እኔ አላምንም በእውነት እኔ ለአብድ ነው። በቃ እዛ ጋር እንደ ጥላ ቢስ ቆመሽ ምንድን ነው የምታደርጊው? ምንድን ነው የሚያስቅሽ? ያደረገውን ነገር ወደድሹ? አሁን ደስ አለሽ? እውነት ለመናገር በቃ አልቆላችኋል። ብታልፊ ነው ምሻልሽ። የእውነት በጣም መጥፎ ነገር ነው የሚፈጠረው። ሴቪ ላይ ነግሬ ነው የፈረስ ሌባ የምትይው ሰው እያሸነፋችሁ አንቺ ማትረቢ በእውነት በውጭ አጭቅሻለሁ። ሲጀመር በስርዓት አናግርኝ እሺ ታይ እንጂ። ሲቀጥል ደግሞ እኔ የዚህ ሆቴል አክሲዮን የለኝም እንዴ? ንሆ እኮ ቢዝነስ ነው የተማረው፣ እንደውም ማስተርስ ድረስ እንዳለው ነው የማውቀው። ከሱ የተሻለ ማን ሆቴል ሊቋጠር ይችላል? ሳት ነው እንደውም። ይሄ ለቢዝነሳችን ጥሩ አጋጣሚ ነው ብዬ ነው የማምነው። አይመስልም? አቶ ሳሜት ሁላችሁንም እንኳን ደስ አላችሁ። አሁን እቺ ልጅ ምን ላድርጋት? ወንድሜ እኔ ላብድ ነው። የፈለግሽውን ማድረግ ትቻለሽ። እኔ ለራሴ ከበቂ በላይ ችግር ውስጥ ነው ያለሁት። ወንድሜ ወንድሜ ህክመት፣ አሁን አይሆንም፣ አሁን አይሆንም። ህክመት፣ እባክሽ ለትንሽ ደቂቃ እንኳን ተኝ። አሁን እንደዚህ ልትረጋጋ አትችልም። ይህንን ክስ ማንሳት አለብን። የምን ክስ ነው? የወላጅነት ክሱን ነዋ። ድሮስ ምን ይሆናል? አሁኑኑ መቶ አለብን። ቆይ አልገባኝ። ምን አስበሽ ነው ህክመት? ምን ማለት ነው ክሱን ተወው ማለት? ምን እያልኩሽ እንደሆነ ገብቶሻል። ታሲንና አጫፋሪው ኑ የሚባል ሰውዬ ሆቴላችንን ወሰዱብን እያልኩ ነው። አምላክ ብቻ ላደረግሁት ነገር ይፍረድብኝ አምላክ ላደረግኩት ነገር በሙሉ ይቅጣል እንደዚህ የምትቀጥል ከሆነ አምላክ ቅጣትን ይቀጣል እንዲሁም ከዚህ በላይ ስለዚህ ለዛ ነው ክሱን ተወምልን ብትሆኑ የሚያዋጣ ወንድሜ ስሚ ህክመት በአሁኑ ሰዓት ሴቪ ላይ ከአባቷ የምትወርሰው ገንዘብ ይባስ ያስፈልገናል አትረጅኝም እንዴ ተው ማለት ምን ማለት ምክንያቱም አሁን ሴቪ ላይ ገንዘቡን ካገኘች በኋላ ለአንተ አሳልፋ የምትሰጥ ይመስልሃል አታያትም እንዴ እሷ ሙሉ ለሙሉ ተቀይራለች ለመሆኑ ሴቪ ላይ የድሮዋ ሴቪ ላይ ነች አሁን ሰይጣን ሆናለች ከኑ ነው የወረሰችው ሕክመት እስኪ አሁን ደግሞ ምን እያልሽ ነው ያለሽው ስሚ ሴቪ ላይ ብዙ ዕዳ አላት ይህንን ደግሞ ለአንቺም ነግሬሻለሁ ኩባንያችን ባለ ዕዳ ስለሆነ ለዛ ዕዳ ደግሞ እሷን ባለ ዕዳ ነች ገባሻል አይደለም አይኖችን ክፈት እስቲ ወንድሜ አይታይህም እንዴ አይኖችን ክፈት ሴቪ ላይ ስለዚህ ክስ ስትሰማ ማን ከሳሽ እንደሆነ የማታውቅ ይመስልሃል? ከዛ አባቷ ማን እንደሆነ የማትደርስበት ይመስልሃል? ቆይ ንገረኝ፣ የማትደርስበት ይመስልሃል? ልክ ነሽ፣ እሱን ማወቁ አይቀርም። አዎ በትክክል ትደርስበታለች። ከዛ ከሰማች በኋላ ምን የምታደርግ ይመስላል? እየሮጠች ሄዳ ለኑ ትነግሯለች። ከዛ ኑ ምን የሚያደርግ ይመስላል? ያ ሰይጣን ከሴቪላይ ጋር ተባብሮ ብሯን በሙሉ እንድታገኝ ያደርጋል። ይሄ ማለት እድል ፊታቸውን ወደ እነሱ አዞረች ማለት አይደለም። ከዛ ታሐሲንና ኑ የሴቪላይን ዕዳ ይከፍላሉ። ከዛ በኋላ በግ የሆነችው ሴቪላይ ላይ ሙሉ የኩባንያውን አክሲዮን አይናችን እያየ ለእሱ አሳልፋት ሰጠዋለች። አሁን ሀምሳ አንድ በመቶ የሚሆነው ሀብት እነሱ ጋር ይሄዳል። አሁን በትክክል። ደህና አደርግ እንኳን ለመንቃት በቃ ወንድሜ ይሃውን በትክክል ሴቪ ላይ ደግሞ መቼም ቢሆን አባቷ ማን እንደሆነ ማወቅ የለባትም በጭራሽ ብራቮ መቼም ቢሆን ሃሪካ ማን ነው ወንድሜ ስምሮ ሃሪካ እና ውጭ ብዬሻለሁ እዚህ ምን ታደርጊያለሽ? ቆይ አብደሻል እንዴ? አዎ በትክክል አብጃለሁ። ያሳበዳችሁኝ ደግሞ አንቺና ቤተሰቦችሽ ናችሁ። ሂጂ ከዚህ እኔ አንቺን ማየት አልፈልግም። አንቺ እናቴ አይደለሽም። እናትሽ መሆን አለመሆኔን እዚሁም እናየው ይሆናል። እዚህ ምን ልታደርጊ ነው የመጣሽው? ስለፈጠረች አምላክ ለምን መጣሽ? ሂክመት፣ ምን ለማድረግ እንደመጣሁ በደንብ ታውቂያለሽ። ከእናንተ ጋር ፍርድ ቤት እንገናኛለን። እሺ እንገናኛለን። በጣም ነው ደስ የሚለኝ። ሱምሩ ማሬ የሁለ ሳሚት ተመልከት፣ ሱምሩ እዚህ ድረስ መጥታለች። ለምን ውስጥ ገብታችሁ በተረጋጋ መንፈስ አታወሩም? ውስጥ ግቡና ታስረዳ እስቲ። ወይዘሮ ኔ አይት፣ አሁንም የምለውን ነገር የተረዳሽኝ አልመሰለኝም። በእኔ በኩል ከልጅሽ ጋር ልንነጋገር የምንችለው ምንም ነገር የለም። ወይዘሮኔ አይት የምለው ይገባሻል? እይ እዚህ ቤት ውስጥ መግባት አትችም ብዬሽ አልነገርኩሽም ነበር እንዴ? ሃሪካ አሁኑን። ይኸውልሽ፣ ሂጂና ያንቺንና ያባትሽን የጥርስ ብሩሽ ይዘሽ ነይ። ምን ልትሆኚ ነው ደግሞ? አልቋል እኮ አይገባሽም። እንደ ያብቅቷል። ሁሉም ነገር አልቋል እኮ። ሲጀመር አንቺ ስራሽ ስማጥፋት ብቻ ነው። እንዴት ደስ ይላል ግን! እኔ አስቀድሜ ነግሬሻለሁ፣ ሂክመት። ውሸቶች በሙሉ መጋለጣቸው አይቀርም መሰለሽ። እንዴ? ዝም ብሎ ዲ ኤን ኤ ምርመራ ማድረግ አለ እንዴ? ሀሪካ አሁኑን እንድትሄጅ ይፈልጋለሁ። የተጭበረበረ ውጤት ልታመጣ ነው። ልታታልለን ነው ወንድሜ እባክህ። ምንድነው እያወራሽ ያለሽው? እዛ እውነተኛ ጥርስ ብሩሶችን እንደምትልኪ በምን እናውቃለን? እንዴት ልናምንሽ እንችላለን? ንገሪኝ፣ እንዴት እናምንሻለን? እራስሽ የሳሜትን ወይንም የሃሪካን ቀይረሻል። ለነገሩ እሱም እንለውጣለሁ። እንደዛ ባደርግ ኖሮ የኤሳትን መቀይረው ነበር። የማይሆን ነገር አታውሪ። ሌባ ሁሉ ሰው ሌባ ይመስለዋል። ስለምንድን ነው መታወሪ ወይዘሮን ያይት ሲጀመር ከሀሪካ ጋር ችግር እንዳለብሽ ሁሉም ሰው ነው የሚያውቀው። ባለፈው ምሽት ባደረገችው ነገር ሳትቀጣ ነው ስትያል ነበር። አሁን በቀልሽን አገኘሽ እና አሁን ታዲያ ደስ አለሽ። አሁን ያና ይሄ ምን ያገናኘዋል? የምን ቅጣት ነው የምን በቀል ነው? እሱ እኮ ያለፈ ታሪክ ነው። የአንቺ ልጅ ነች ይሄንን ያደረገችው። እውነታው ደግሞ ይሄ ነው። እሱ አሁን ጥርስ ብሮሶቹን ልትቀያይር ነው የምልገባ። እርግጠኛ ነኝ አታደርገውም። ምንድነው የምጠብቀው ወንድሜ አታደርገውም አታደርገውም። እሺ እኔም አብሬሽ ሄዳለሁ፣ ስሰጣቸውም አያ እሺ፣ እሺ ደስ ይለኛል። እሺ በቃ እንሄድ፣ ውርሾቹን ስጫቸውና ከዛ ውጤቱን እናያለን። አንቺ ቀድመሽ ሂጂ፣ እኔ ካሪካ ጋር እመጣለሁ። ወይ ሳሚት፣ ስለፈጠረ አምላክ ምን እያደረግክ ነው? ልጅቷ እኮ መኪና እንኳን የላትም ማለቴ፣ የምትሄዱት አንድ ቦታ አይደለም። እማዬ የባክሽን፣ በቃ አንቺ ታልጋትክቢ። እሺ ወይዘሮ ታሪካ አፍሽን ክፈችልኝ አቶ ሳሚት አንተ መባክ እኔ ምናሙና አሰጣለሁ? ሰጣለሁ። አዎ፣ እኔም እፈልጋለሁ የሀሪካ እናት መሆኔን አንዳንድ ሰዎች ይጠራጠራሉ፣ ስለዚህ ልመርመር። እሺ እንደዛ ከሆነ አንዴ ላዘጋጅላችሁ። ምን ማለት ነው? አዎ ይገርማል። ወላጅ እናቷም አይደለሽም ሊሉ ይችላሉ እኮ እንደውም ጉዲፈቻ አሳድጌሽ ነው ሊሉ ይችላሉ፣ ምክንያቱም እነሱ በጣም ክፉ ሰዎች ናቸው። እኛም ወደዛ ነው የምንሄደው ወደ ስራ የምትሄጅ ከሆነ ወደ ስራ ልሄድ አይደለም ከዛ የሚበልጥ የምሰራው ስራ አለኝ ቢሆንም ግን አመሰግናለሁ እሺ እባክሽማ ቤት ምን ነበር አመሰግናለሁ መልካም ቀን አመሰግናለሁ ማንን ለመጠየቅ ነው ከልጄ መሌክ ጋር ለማውራት መታወቂያ መታወቂያ የጠፍተውብኝ ነበርና ለጊዜው ይሄ ጊዜያዊ ወረቀት ነው ያለኝ ይኸው ያዘው እስኪ ይኸው ተመልከተው ማን ነበር ያልሽኝ? የልጅሽን ስም መሌክ፣ ጃካርጃ መሌክ ጃካርጃ የቤተሰብ ስማችሁ ይለያያል። ከሌላ ሰው ነው የወለድኳትና አባቷ ሌላ ነው፣ ግን ደግሞ ልጄ ነች። ይቅርታ ግን አይቻልም፣ እመቤቴ። ከአቃቢ ግልዩ ፍቃድ መቀበል ይኖርብሻል። እባክህን ተባበረኝ። ይኸውልህ፣ ልጄን ለቀናት አላየኋትም ነበር፣ እንዲሁም ደግሞ አስተዳዳሪውን ላናግረው አልቻልኩም። እባክህ ለአምስት ደቂቃ ልጄን እንዳገኛት ፍቀድን። በጣም ይቅርታ፣ ምንም ማድረግ የምችለው ነገር የለም። ተረኛ፣ እባክህ ቢያንስ ያመጣውላትን ምግብ እንኳን ልስጣት። ቢያንስ ለአንተ እንኳን ብሰጥን ልትሰጥልኛት አይቻልም? እመቤቴ፣ ከውጭ ምግብ አይገባም። እባክን ወንድሜ፣ ምን አለ ብትተባበር። አዝናለሁ ግን አልችልም። ታረኛ፣ ሰላም ወይ ዘሮ፣ ስሙ እንዴት ነች? አቶ ታሲን እንዴት ነህ? አላስገባም ብለዎች ነው እንዴ? አዎ እምቢ አሉኝ። ከአቃቢ ህግ ልዩ ፍቃድ ያስፈልግሻል አሉ። አንድ ጊዜ ቆይ፣ ላናግራቸው። ሄሎ፣ ሰላም፣ እንዴት ነህ ታሲኔ? ንሸር ይባላለሁ በአስቸኳይ ከአቃቤ ህግ ልዩ ፍቃድ ስላስፈለገ ነው። የሚመለከተውን ሰው አናግረህ አሁን ይህን ፍቃድ ማግኘት እንችላለን? እሺ፣ አመሰግናለሁ። ስምሩ ሻንሳላ ማመልከቻው በእሷ ስም ነው የሚሆነው። በጣም ነው አመሰግናለሁ። በጣም አመሰግናለሁ። ሰላም፣ ይህ ህጋዊ እንዳልሆነ አውቃለሁ፣ ግን ለልጁ ምግብ አምጥቼላት ነው። እባክሽ የላቀብላት። አይቻልም፣ እመቤት። ህጉ አይፈቅድም። ቢያንስ አንቺ ልታቀብልኛት ሺ፣ ማንዴ እባክሽን። እረዳሻለሁ እመቤት፣ ግን ስለማልችል። እሺ፣ የገባኝ። ወይዘሮ ስምሩ ሊቴጂ ነው እንዴ? አው የሆነ የምሰራው ስራ ነበረ ከአቃቢ ህግ ቢሮ ግን፣ ፍቃድ ያስፈልገኛል። ከዛ በኋላ መሌክን አገኛታለሁ። የፍቃድ ወረቀት ሽው ፍቃድሽን፣ ያልከኝ ታሲን ምን ማለት ነው? ቆይ አንተ ነህ ይህንን ያደረግከው? አዎ አዎ፣ እኔ ነኝ፣ እኔ ነኝ ያስፈቀድኩልሽ። ግን ምንም ማለት አይደለም። እንዲሁ ማመልከቻውን አስገባን፣ መልካም ፈቃዳቸው ሆኖ እነሱም ተባበሩ። አቶ ታሲን እውነት፣ በጣም ነው የማመሰግነው። ምን ማለት እንዳለብኝ አላውቅም። ይህን ያንተ ባትኖር ኖር ኮ ምንም ማለት አይደለም። ምስጋና ያስፈልገው በጣም ነው የማመሰግነው። ምንም ማለት አይደለም።